ክቡር ዶክተር ሃጂ ዑመር እንድሪስ ወደ አሄራ መሄዳቸው ታወቀ። ይህንን ተከትሎ በርካቶች ሐዘናቸውን እየገለጹ ነው። አገዛዙ በአዲስ እያዋቀረው ያለው ኃይል በመጀመሪያው ግዳጁ በውርደት ተመለሰ። በምዕራብ ወሎ ግንባር ጀብዱ ተፈጸመ። ሰላም ጤና ስጥልን። የተከበራችሁና የተወደዳችሁ አድማጭ ተመልካቾቻችን ከጎርጎራ ቲቪ ዝግጅት ክፍል የዘወትር ሰላምታችን ይድረሳችሁ ላለፉት ሳምንታት በተለያዩ ችግሮች ምክንያት የዕለት መረጃ የምንለዋወጥበት ፕሮግራም ተቋርቶ መቆየቱ ይታወቃል። ዛሬ በአዲስ መልኩ ጎርጎራ ቲቪ ወደ እናንተ መረጃዎችን ማድረስ ጀምሯል። ጋዜጠኛ ፋኖ ድረበ መኮንን ከግዳጅ መልስና በእረፍት ጊዜ ሁሌም ደውትሮው የግንባር መረጃዎችን በማጋራት ላይ ይገኛሉ። የተከበራችሁና የተወደዳችሁ አርማጅ ተመልካቾቻችን ዜና ጎርጎራ የተሰኘው የዕለት ፕሮግራማችን ከሀፍታ ቆይታ በኋላ ይቀርባል። እስከ ዝግጅታችን ፈጻሜ ድረስ እንድትከታተሉን በክብሮ ጋበዝን። ጎርጎራ ቲቪ ከእውነት ጋር አሁን ዝርዝር ዜናዎችን የምናቀርብበት ሰዓት ላይ እንገኛለን። በዚህ መሰረት ቀዳሚ ወዳደረግነው ዜና ስናልፍ አገዛዙ በአዲስ እያዋቀረው ያለው ኃይል በመጀመሪያው ግዳጁ በውርደት ተመለሰ። የአማራፋኖ ፓኖ ብሔራዊ ኃይል አፋባ ሰሜን አማራ ከጠና በላይ ዘለቀ እዝ ዳግማዊ ቴድሮስ አምስተኛ ኮር አካል የሆነው ጎንደሬ በጋሻው ክፍለ ጦር ዛሬ ጥቅምት 10 ቀን 2018 ዓ ም ዳባት ከተሞች ተውጣቶ ሚጦ በጠዋት ያቀናው አገዛዙ በአዲስ እያዋቀረው እዝ በተርቦች ተገርፎ ተዋርዶ ሙትና ቆስለኛውን እያንጠባጠበ ተመልሷል። በአውደ ውጊያው የጎንደር የበጋሻው ክፍለ ጦር አካል የሆኑት የቴዎድሮስና የአጥናፉ ብርጌድ አባላት በጀግንነት የአገዛዙን ወንበር አስጠባቂ መከላከያ ተብዬውንና ሽመልስ አብደሳ ጥሬ ስጋ እያበላ አዘጋጅቶ ለምድ አልብሶ ወደ ቀጠናው ያስገባው የኦሮሚያ ልዩ ኃይል አባላትን በቀይ ጥይት እንደ በዓል ሰንጋ ዘርሯቸዋል። የጎንደር በጋሻው ክፍለ ጦር አባላት በአውደ ውጊያው አስሩን በሙት ስድስቱን ከከባድ እስከ ቀላል ቁስለኛ ሲያደርጉት ጠላት ፈርጥጦ ወደ መጣበት ተመልሷል። መንግስት ከተለያዩ አህዶች ሰብስቦ በአዲስ አንድ እዝ ለማቋቋም ደፋ ቀና እያል ባለበት ወቅት የደረሰበትን ምት ከፍተኛ ድንጋጤ ውስጥ ከቶታል ሲል የጎንደር በጋሻው ክፍለ ጦር ህዝብ ግንኙነት ኃላፊ አርበኛ ታድሎ ደስቴ ወይም ካስትሮ አስታውቋል። ወደ ወሎ ስናቀና። የአማራ ፋኖ ብሔራዊ ኃይል አፋባሃ ምስራቅ አማራ ቀጠና ሚኒሊክ እዝ ንጉሥ ሚካኤል አሊ ኮር ሳጅን አደም አሊ አባናደው ክፍለ ጦር በምዕራብ ወሎ ግንባር ለጋምቦ ወረዳ ውስጥ ገነት የከተማ አቅራቢያ ጻፍቶ ብሎ እና ተቄት ቀጠና ውስጥ ከፋሽስቱ አብይ አህመድ ሰራዊት ጋር ባደረገው ትንቅንቅ በርካታ የጥላት ኃይል ላይ እርምጃ መውሰዱ ተገለጸ። ጥላት ወደ ውጊያው ቀጠና ተጨማሪ ኃይል አስልኮ በከባድ መሳሪያ የታገዘ ውጊያ በመክፈት አስክሬንን ለማንሳት ከፍተኛ ጥረት እያደረገ በነበረበት ቅጽፈት ክፉኛ የተመታ ሲሆን አስክሬኑን አዝረክርኮ በአራት አምቡላንስ ቁስለኞችን ብቻ ይዞ መውጣቱ ታውቋል። በተያያዘ ዜና በዚሁ በምዕራብ ወሎ ግንባር ከሌላ ወረዳ ውስጥ ከትናንት በስቲያ ጀምሮ የፋሽስት አብይ አህመድ መከላከያ ሰራዊት ሜካናይት ምድብተኞች በሞርተር የታገዘ ውጊያ በንጉስ ሚካኤል አሊ ኮር ሰራዊት ላይ ቢከፍቱም የኮሩ ሰራዊት ከመከላከል ወደ ማጥቃት ተሸጋግሮ በጠላት ላይ ከባድ ኪሳራ ያደረሰ ሲሆን የአድማ ብተና ሻለቃ አዛዥን ጨምሮ ቁጥሩ በውል ያልታወቀ ኃይልን መደምሰሱ ታውቋል። ውጊያው በዛሬው እለት ቀጥሎ የኮሩ ሰራዊት ጥላትን የመበተንና የመደምሰስ ስራ መስራቱን ለማረጋገጥ ችለናል። ይህ በእንዲህ እንዳለ አፋብሃ የክቡር ዶክተር ሀጂ ኦመር እንድሪስ ወደ አሄራ ምርትን መሄድን ተከትሎ መግለጫ ወጣ። የመግለጫውን ሙሉ ይዘት እንደሚከተለው ይነበባል። የአባታችንን እረፍት አስመልክቶ ከአፋብሃ የተሰጠ መግለጫ በእምነታቸው የከበሩት በአባትነታቸው ብዙዎቻችን ያፈሩት በእውቀታቸው ብዙ የቸሩት ልዩ አባታዊ ገጽታና ስብዕናን ያሳዩን ታላቁ የሃይማኖት መምህርና አባት በሁላችንም ዘንድ የተወደዱት ክቡር ዶክተር ሀጂ ኦመር እንድሪስ ወደ አሄራ ሂደዋል። አብይ አህመድ በማንነታቸው ምክንያት በአደባባይ ምሎ ክህደት የፈጸመባቸው ብሎም ገፍቷቸው የመጨረሻ ዘመናቸውን በቅሬታ ያሳለፉት የሁሉም ኢትዮጵያዊ ደጋባት ተቀዳሚ ሙፍቲ ዶክተር ሀጅ ኦመር እንድሪስ ወደ አሄራ መሄድን መሄድ የብዙ ወገኖቻችን ልብ የሰበረ መርዶ ሆኗል። የአገራችን ዋርካና የሁሉም አባት የነበሩት ተቀዳሚ ሙፍቲ ሀጅ ዑመር እንድሪስ በሙስሊሙም በክርስቲያኑም ኢትዮጵያዊ ሁሉም በክብርና በሞገስ ሲታወሱ የሚኖሩ ደግ አባት ናቸው። ተቀዳሚ ሙፍቲ ሀጅ ዑመር እንድሪስ ከእምነት አባትነታቸው ከነበራቸው በረከት ባሻገር በሀገር ወዳድነታቸውና በሩኅሩኅ አባታዊ ግብራቸው የአማራን ሕዝብ የሞራል ልዕልና ያሳዩ በመሆናቸው ትውልዱ ሲዘክራቸው ይኖራል። የአማራ ፋኖ ብሔራዊ ኃይል አፋበሃ ለመላው የኢትዮጵያ ሕዝብና ለቤተሰቦቻቸው መጽናናትን እየተመኘ በአባታችን ዕረፍት የተሰማውን ሐዘን ይገልጻል። አባታችንን አላህ መልካም አበርክቷቸውን ይቀበላቸው። ህልውናችን በተባበረ ክንዳችን። የአማራፋኖ ብሔራዊ ኃይል አፋባ። ወደ ሌላኛው ዜና ስናልፍ አስደማሚ የህዝብ መድረክ የታየበት የአማራፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ አጼ ዘረ ያዕቆብ አንደኛ ኮር አካሄደ። እንደሚታወቀው የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ አጼ ዘረ ያዕቆብ አንደኛ ኮር ህዝብ ህዝባዊ ውይይቶችን እንመክራለን፣ እንወያያለን፣ እንደራጃለን በሚል በሚያስተዳድራቸው ቀበሌዎች ህዝባዊ ውይይቶችን አድርገዋል። ይህ በእንዲህ እንዳለ አገዛዙ በተለይም ስልጣን ከያዘ በማግስቱ ጀምሮ በኤፍራታ ግድም ያለ የሌለውን ብትር ሲወጣ የቆየ መሆኑን የሚታወቅ ነው። ሆኖም አፋ ባህ ደቡብ አማራ ቀጠና አሳምነው እዝ አጼ ዘረ ያዕቆብ አንደኛ ኮር በስሩ በሚገኙት የአጼ ይኩን አምላክና የሰባት ለሰባ ክፍለ ጦር በሚያስተዳድራቸው ቀበሌዎች ተከታታይነት ያላቸው ህዝባዊ ውይይቶችን የአሳምነው እዝ አመራሮች በተገኙበት እየተደረገ ይገኛል። በዚህም በአግላማጀቴ ቀበሌና በመስቀል በር አርብ ገበያ የአፋባ ደቡብ አማራ ቀጠና የአሳምነው እዝ ምክትል ፖለቲካ ዘርፍ መምሪያ ኃላፊ አርበኛ ኤፍሬም ባዩና የኮሩ አመራሮች እንዲሁም የሰባት ለሰባ ክፍለ ጦር አጼ ይኩን አምላክ ክፍለ ጦር አመራሮች በተገኙበት ሰፋ ያለ የህዝባዊ አደረጃጀትና ና የህዝብ መድረክ በማዘጋጀት ከውጊያ ጎን ለጎን ከማህበረሰቡ ጋር የውይይት መድረክ አካሂዷል። መድረኩንም በሃይማኖታዊ አባቶች አማካኝነት በሃይማኖታዊ ስነስርዓት የተከፈተ ሲሆን በእዙ ምክትል ፖለቲካ መምሪያ ኃላፊ አርበኛ ፋኖ ኤፍሬም በሰባት ለሰባ ክፍለ ጦር አስተዳደር ኃላፊ አርበኛ ደመላሽ ደመቀ ሰለፋኖ ወቅታዊ አቋምና ሰፋ ያለ ገለጻም የተደርጎ ነበር። የኮሩ አመራሮች የህዝብ አደረጃጀትን በተመለከተ ጠለቅ ያለ ግንዛቤ ለህዝቡ በመስጠት እየመሩ የሄዱ ሲሆን አሁናዊ የፋኖ ቁመና ግንዛቤ ከመፍጠር ባሻገር በቀጠናው ያሉ አንዳንድ የመልካም አስተዳደር ችግሮችን መፍታት ችለዋል። የሁለቱ ክፍለ ጦር አመራሮችም ለነፃ የቀጠና አስተዳደሩ አጭር ስልጠና በመስጠት ግዳጃቸውን ህዝቡ ራሱ በራሱ እንዲያስተዳድር ከዚያም በፊት ብአዴን ወላጅ የሆነው ብልጽግና፣ በሚያስተዳድርበት ጊዜ አንድም ቀን እንደዚህ አይነት መድረክ ያላደረገና ከቀበሌ አስተዳዳሪ እስከ ጸሐፊ ከጸሐፊ እስከ ፍርድ ሸንጎ የአገዛዙን ስርዓት የሚቀበሉ አላማና ተልእኮ ያላቸውን ራሱ እከሌ ትሆናለህ ብሎ ይመርጥ የነበረ ቢሆንም፣ አሁን ግን የአማራ የቁርጥ ቀን ልጆች በሚያስተዳድሩት ቀጠና ህዝቡ ራሱን በራሱን ቢያስተዳድር የአደረጃጀት ግንዛቤ በመውሰድ ለዚህ ስላበቃችሁን ሀሳባችንን በነፃነት እንድንገልጽ ላደረ ማድረጋችሁን ልጆቻችን ክብርና ምስጋና ለእናንተ ይገባል በማለት የአሳምነው እዝ አጼ ዘረ ያዕቆብ አንደኛ ኮር የሰባት ለሰባ ክፍለ ጦርና የአጼ ይኩን አምላክ ክፍለ ጦር አመራሮችን እናመሰግናለን። እኛም ዛሬ ለአመታት ስንናፍቀው የነበረውን የመኖር ነጻነት ሳደላችሁን፣ ፈጣሪ ከእናንተ ጋር ይሁን፣ ለድል ያብቃችሁ በማለት አመስግነው ህዝቡም ይሆነኛል የሚለው መሪ በመምረጥና የተመረጡት የቀበሌ አስተዳዳሪ ምክትል አስተዳዳሪ ሴ ሴቶች ጉዳይ፣ ፍርድ ሸንጎና ወጣቶች ጉዳይ በሙሉ ቃለ መሃላ በመግባት ለመረጣቸው ህዝብ በታማኝነት ለማገልገል በአንድ ድምፅ ቃል በመግባት መድረኩን በሃይማኖት አባቶች ጸሎት ተጠናቋል። መረጃውን አጠናክሮ ያደረሰን የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና ሳምነው እዝ የአጼ ዘረ ያዕቆብ አንደኛ ኮር ህዝብ ግንኙነት ኃላፊ አርበኛ አማረ ታዘዘው ነው። የተከበራችሁና የተወደዳችሁ የጎርጎራ ቲቪ አድማጅ ተመልካቾቻችን ለሰዓቱ ያዝንላችሁ መረጃዎች የእስካሁኖቹ ነበሩ። በቀጣይ የጎርጎራ ዜና ፕሮግራም መልሰን እስከምንገናኝ ጤና ይስጥልን።